ደሞዙ ከአስር ሺህ ወደ አስራ አምስት ሺህ ካደገ ጤፉ ደግሞ ከመቶ ብር ወደ ምታምሳ ብር ይገባል ወዲያው ማለት ነው። መፍትሄው የደሞዝ ጭማሪ አይደለም፣ ነው የባሰ ሁኔታ ላይ ያለ በጣም ብዙ ሰው አለ። መንግስት ሰራተኞች፣ መምህራን፣ የሰሞኑ የሀኪሞች ደሞዝ ሲጨመርን ጥያቄ በጣም ከምታስቡት በላይ አደገኛ ጥያቄ ነው። አቃለው በአስር ሺህ ብር መኖር በጣም ከባድ ነው። እኔም ራሴም ተማሪ ያለው ፓርት ታይም ሰራ፣ እዛ አካባቢ ነበር የማገኘው ገቢ እና ቤተሰብ ጋር እየኖርኩ ራሱ አይበቃም ነበር። በጣም ያስቸግር ነበር። በእርግጥ ትምህርት ክፍያ የምከፍለው ከቤት ኪራይ አይተናነስም። ግን በአስር ሺህ መኖር ከባድ ጥያቄ የለውም። ያም ሆኖ ግን መፍትሄው የደሞዝ ጭማሪ አይደለም ነው ሀሳብ። ምክንያቱም አንደኛ የደሞዝ ጭማሪ ካልን አስር ሺህ እና ከዛ በታች ገቢ የሚያገኝ የማህበረሰባችን ክፍል ሐኪሞች ብቻ አይደሉም። እንደውም ሐኪሞች የተሻለ የሚያገኙት ናቸው አይደል? ከዛ የባሰ ሁኔታ ላይ ያለ በጣም ብዙ ሰው አለ። መንግስት ሰራተኞች፣ መምህራን፣ በተለያየ ደረጃ የሚያስተምሩ መምህራን፣ ይሄ ሁሉ ገቢው ከዚህ የሚሻል አይደለም። ስለዚህ ይሄ ገቢ አያኖርም በሚል ካልን ጭማሪ መደረግ አለበት ለሐኪሞች ብቻ ሳይሆን ለነዛም የማህበረሰብ ክፍሎች ነው እና ይሁን ተብሎ ደግሞ ከዛ ለነዚህ ማህበረሰብ ክፍሎች በአጠቃላይ ደሞዝ ጭማሪ ይደረግ ከተባለ በቀጥታ ወዲያው ውጤቱ የሚሆነው ምንድነው? ደሞዙ ከአስር ሺህ ወደ አስራ አምስት ሺህ ካደገ ጤፉ ደግሞ ከመቶ ብር ወደ መቶ ሃምሳ ብር ይገባል ወዲያው ማለት ነው። ስለዚህ ይህ ደሞዝ ጭማሪ ትርጉም አይኖረም። የደሞዝ ጭማሪ መጠየቅ ለጥልቅ ለሆነ ችግር ከላይ ከላይ የሆነ መፍትሄ እንደመጠየቅ ነው። ለአንድ ቀን ለሁለት ቀን የሚፈታልን ወይም ለአንድ ወር ለሁለት ወር ችግሩ ተፈቶ መልሰን የባሰ የኑሮ ውድነት ላይ መዘፈቅ አይደለም። እንደ ሀገር አላማችን አ መጠየቅ ያለብን ይሃን አይመስለኝ። ከደሞዝ ጭማሪ ይልቅ የኑሮ መርከስ፣ የኑሮ መቀነስ የሚባለው እንዴት ነው ልናመጣው የምችለው? ያን ለማጥናት ደግሞ የኑሮ መጨመሩን ሲጀመር እያመጣ ያለው ምንድን ነው? አሁን ብዙ ጊዜ መግለጫዎች ላይ ምናምን የአቅርቦት ማነስ፣ ይሄ እቃ አቅርቦት እያነሳ አይደለም። ከንትል ከገበሬው ወደ ማህበረሰብ እስኪደርስ በመሀል ያሉ ነጋዴዎች፣ ደላሎች፣ ምናምን እንደዚህ እንደዚህ እየተባለ ጣት የሚቀሰርባቸው ብዙ ነገሮች አሉ። ግን ዋነኛው መሰረታዊ መንስኤ፣ የኑሮ ውድነት መንስኤ የገንዘብ አቅርቦት መጨመሩ ነው። በቅርብ ዓመታት በአመት እስከ ሰላሳ ፐርሰንት ድረስ የገንዘብ አቅርቦቱ ይጨምር ነበር። ያ ማለት መቶ ቢሊዮን ብር አጠቃላይ ኢትዮጵያ ውስጥ በገበያ ላይ እየተሽከረከረ ከነበር መቶ ሰላሳ ቢሊዮን በአመቱ ማለት ነው። ሰላሳ ቢሊዮን እዛ ላይ ከጨመርንበት ሰላሳ ፐርሰንት ጨመርን ማለት ነው። እንደዚህ አይነት ጭማሪዎች የተደረጉ ሌላ ሌላ፣ እነዚህ የሰፕላይ እና ዲማንድ ሁኔታዎችን ብሌም ማድረግ ለዋጋ ግሽበቱ ይሄ ማምለጫ መፈለግ ነው እንጂ እውነተኛው መስያ አይመስለኝም። ምን ምን ላይ ነው የሚውለው የአዲሱ ገንዘብ ካላችኝ፣ ትላልቅ ፕሮጀክቶች አሉ። መከላከያም ከፍተኛ ውጭ ይፈልጋል። ሌሎችም ትላልቆች፣ ጦርነትም ቀላል እንትን አደለም። ስለዚህ የኑሮን መክበድ ለማስተካከል ለመፍታት፣ ደሞዝ መጨመር ሳይሆን መፍትሄው የዋጋ ግሽበትን መቀልበስ ነው፣ የዋጋ ርክሰትን መፍጠር ነው። ያ ደግሞ ሊፈጠር የሚችለው ይሄ ለዓመታት ያስቀጠል ነው በከፍተኛ ፐርሰንት በየዓመቱ የገንዘብ አቅርቦታችንን የማስፋት ልምድ እሱን መቀየር ነው። ያን ለመቀየር የትኞቹ ፕሮጀክቶች ናቸው መቀነስ ያለባቸው የትኞቹ ፕሮጀክቶች እየተሰሩ ያሉ ፕሮጀክቶች ደግሞ ወጪያቸው እንዴት መቀነስ ይቻላል? የተሻሉ ኦፕቲማል ሆኑ ኤፊሽንት የሆኑ አፈጻጸሞች፣ እነዚህ ደግሞ ዋጋ የሚቀንሱ ኢንቨንሽኖች፣ ፈጠራዎች ማስገኘት እና ማበረታታት ማሳደግ በቻል ነው። ልክ በየአመቱ አዲስ ወደ ማርኬቱ የምናስተዋውቀውን የገንዘብ ሰፕላይ በቀነስ ነው፣ ልክ የኑሮ ውድነት ቢያንስ የሚጨምርበትን ፍጥነት እንቀንሰዋለን። አልፎ ተርፎ ደግሞ በደንብ ከሰራን በተቃራኒው ኑሮ ውድነት የሚቀንስበት ጊዜ መፍጠር እንችላለን።